ሰላም የለሳን አእምሮ ኦርቶዶክስ ዩቱብ ቻናል ተከታዮች እንደምን ቆያችሁ? እግዚአብሔር ይመስገን ደህና ይሁን። ዛሬም በአዲስ ምዕራፍ ተመልሰናል። የዲያቆን ያረጋል አበጋዝ መጽሐፍ ከበረሃውያን አንደበት የምትለውን መጽሐፍ ዛሬ ተከታዩን ክፍል ይዘናል። ከዚህ አስቀድሞ እንደነገርኳችሁ እያንዳንዱ ምዕራፎች አዳዲስ ትምህርት፣ አዲስ ሀሳብ አዲስ ይዘት ነው፣ እና የሚያቀርቡት ያኛው አምልዶኛል ይሄኛው ልግ አሁን ማየት አይቻልኝም አትሉትም። ያው አዲስ ምዕራፍ አዲስ ይዘት እንደመሆኑ አዲስ ትምህርት የሚሰጥ ነው። እንግዲህ ከዚህ ቀደም ያላያችኋቸውን ተመልሳችሁ ሁሉም ትምህርት ሰጪ ናቸው። የዛሬውን ክፍል አድምትና ለብዙ ወንድሞች እህቶች ይዳረስ ዘንድ ሼር ላይክ ማድረግ አትርሱ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አንድ አረጋዊ ወንድም ለዘጠኝ ዓመት ያህል ለህንነት እንኳን ሲጠራጠር ደርሶ በሐሳቡ ሲፈተን እንደኖረ ተናገረ። ከውስጥ የሚፈትነው ሀሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝ ነፍሴ ናትቻለሁ አንዴ የጠፋ ስለሆነ ዋጋ ስለሌለኝ ወዳለው መለስ። ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል መጣለት እነዚህ የተፈንክ የተፈተንክባቸው ዘጠኝ ዓመታት ላንተ የክብር አክሊል ሆነውልሃል። ወደ ቦታ ተመለስ ይህን ሐሳብን አስወግድልሃለሁ። ከአባቶች አንዱ እንዲህ አለ፣ አንድ ቀን ቅዳሜ ማታ የተወሰኑ ድሆዎችን ብጽዋት ሊቀበሉ መጡ። ለሊት ተኝተን ሳለ ከእነርሱ መካከል ትንሽ ብጣስ ጨርቆች ያለችው እና እርሷን ጣን አድርጎ የተኛ ሰው ነበር። ለሊት ሲወጣ ከባድ ከሆነ ብርድ የተነሳ ጥርሶች ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ እያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግናለሁ። በዚህ ሰዓት ስንት ባለ ጸጋዎች ብረት ለብሰው በእስር ቤት ታስረዋል። ስንቶች ስ ተፈጥሯዊ ሰውነት ፍላጎታቸው እንኳ ለመፈጸም በማይችልበት ሁኔታ እግራቸውና እጃቸው በሰንሰለትና ከእንጨት ጋር ታስረዋል። እኔ ግን እግሮችን እንደፈለግኩ መዘርጋት የምችል እንደ ንጉሥ ነኝ። ይህን ስሰማ አለ ወንድሞች አወራውላቸው፣ እነርሱም ጥቅም አገኙበት። አንድ ወንድም በጽሞና ጸሎት ይኖር ነበር። ከመንገዱ ሊያወጡት ፈለጉና አጋንንት መላእክት መስለው ተገለጡለት፣ ለጸሎት ቀሰቀሱት፣ መብራትም አሳዩት። ስለሆነም አንድ አረጋዊ ለማየት ሄደና አባ፣ መላእክት ብርሃን ይዘው መጡና ለጸሎት ቀሰቀሱ አለው። አረጋዊም እንዲህ በማለት መለሰለት፣ የኔ ልጅ አትስማቸው፣ አጋንንት ናቸው። ነገር ግን ሊቀሰቅሱ ሲመጡ መነሳት ስፈልግ እኔው ራሴ ይነሳሉ። እናንተ ግን አልሰማችሁም በላችሁ፣ አለው። አንድ አረጋዊ እንዲህ አለ፦ ነቢያት መጻሕፍትን ጻፉ፣ ቀጥሎም በተግባር ላይ የዋሏቸው አባቶቻችን መጡ። ከእነርሱ በኋላ የመጡ ደግሞ በቃላቸው አጠኗቸው። ከዚያም ሳይጠቀምባቸው በመደርደሪያዎች ውስጥ ያስቀምጣቸው የዛሬው ትውልድ መጣ። ከአንድ ገዳም የሆኑ መነኮሳት አንድም ባሕታዊ ለመጎብኘት ወደ በረሃ ሄዱ። እርሱም ደስ ብሎት በፍቅር ተቀበላቸው። በባህታውያን ዘንድ እንደነበረው ልማድ መዛላቸው ማየ ጊዜ ከተለመደው ሰዓት በፊት ማዕድ አቀረበላቸው። እነሱን ሊያስደስታቸው የሚችለውን ያለውን ነገር አቀረበ። ማታ ሲሆን ጸሎት አድርገው ተኙ። ባህታዊ ብቻውን በተጋለየት ላይ እርስ በርሳቸው በበረሃ ያሉት ባህታ ያናኗር በገዳም ባንድነት ከምኖሩ ይልቅ ቀለል ያለ ነው ሲሉ ሰማቸው። በማግስቱ ጠዋት በአቅራቢያ ያለውን ሌላ ባህታዊ ለመጠየቅ ሊሄዱ ሲዘጋጁ ለዛ ባህታዊ ሰላም ታቅርቡልኝ፣ እንዲሁም አትክሎቹ ውሃ ተጠጣችሁ ብለው አልበሉት። እነርሱም እንዳላቸው አደረጉ። ያኛው ባህታዊም ይህን ሲነግሩት ነገሩ ምን ማለት እንደሆነ ስለሚያውቅ እነዛ ወንድሞች እስከ ማታ ድረስ በሰራ ላይ ዋላቸው። ሲመሽ ለረጅም ሰዓት ያልጸሎት አደረገና ስለ እናንተ ስንል እዚህ ላይ እናቁም፣ ደክሟቸዋል ለመቀጠልም በየቀኑ መመገብ የኛ ልማዳችን አይደለም። ሆኖም ግን ስለ እናንተ ስንል ትንሽ እንቅመስ፣ ደረቅ ዳቦና ጨው አመጣላቸው። ስለ እናንተ ስንል ለረፍት እናደርግ። ከማዕድ ሲነሱ ሌሊቱን ሙሉ ሊነጋ ትንሽ ሲቀረብ ድረስ ሲጸልዩ አደሩ። ከእናንተ የተነሳ ሙሉን ተግባራችን መፈጸም አይቻለንም። ከሩቅ ስለመጣችሁ ትንሽ እረፍት ማድረግ ይኖርባችኋል። ይነጋል። ያመልጡ ፈለጉ እርሱ ግን ከእኛ ጋር ትንሽ ቆዩ ባይሆን ለስርዓቱ ሶስት ቀን ቆዩ ብሎ ለመናቸው። እነርሱም እንደማያሰናበታቸው ሲያይ ተደብቀው ሄዱ። አንድ ወንድም አንድን ትልቅ አረጋዊ አባ እንደምፈልገው የሆነ አባት ባገኘውና አብሬ በሞትኩ በማለት ጠየቀው። አረጋዊውም ፈጣሪ የምትፈልገው ነገር ብዙ ይጠቅም ይሆናል። ያው ወንድም ግን እያሰቡ ያለው ነገር ጥሩ ነው ብሎ እራሱን ስላሳመነ የአረጋዊ አባባል አላስተዋለም። ወንድም ጥሩ የሆነ ነገር እየፈለኩ ነው ብሎ ከልቡ እያሰበ መሆኑና የአረጋዊ ስለተረዳ እንደ ሀሳብ የሆነ ሽማግሌ ብታገኝ ከእርሱ ጋር ትሆናለህን? በማለት ጠየቀው። ያው አዎ እንደ ልብ የሆነ ከሆነ በማለት መነሰነት። አረጋዊም እንግዲህ ከሆነ የአደጋውን ፍቃድ የምትከተሉ አንተ ሳትሆን ምናልባት እርሱ ያንተ ፍቃድ መከተል ይኖርበት ይሆናል። ታዲያ ይህ መልካም ይሆንልሃል። በዚህ ጊዜ ወንድም ተነሳና የተናገረው ነገር ተገንዝቦ በፊት ወድቆ ይቅር በለኝ ለካ ምንም ያልሆነ ነገር እያሰብኩ ሳለ እኔ ግን መልካም ነገር እያሰብኩ እንደሆነ አድርጊ ራሴን እያታለልኩ ኑሯል። አንድ አረጋዊ ጠባቧና ቀጥተኛ መንገድ ምንድናት ተብሎ ተጠየቀ። እሱም ቀጥተኛዋና ጠባቧ መንገድ ይቺ ናት፣ ለራስ ሐሳብ አለመታዘዝና የራስ ፍላጎት ማሸነፍ። እነሆ ሁሉን ተተከተል ማለት ይያ አይደለም። አንድ ወንድም በፈተና ወደቀና ከመበሳጨቱ የተነሳ የምንኩስና ተግባሩን አቋረጠ። እንደገና ሊመለስ ለኒ ጀምሮ ይፈልግም በውስጡ ያለው ተካፊና ቀቢጸ ተስፋ እንዲያለማድረግ አላስቻለው። በውስጡም እንዲህ ሲል አሰበ፣ ቀድሞ ወደ ነበርኩት ህይወት የመለሰ መቼ ይሆን? በዚህ ሁኔታ ላይ ያለ አንድን አረጋዊ ለመጎብኘት ሄደና ያለበትን ሁኔታ ነገረው። አረጋዊ ወንድም ያለበትን የብስጭት ህይወት በተረዳ ጊዜ የሚከተለው ምሳሌ ነገረው። አንድ ሰው እርሻ መሬት ነበረው። ሆኖም ሳያርሰው ለብዙ ጊዜ ሳለ በስንፍናው ምክንያት መሬቱ ጠፍ ሆነ፣ በአረምና በአቃቅም ተሞላ። ከዚህ በኋላ ያለ እርሻ ሊዘራበት ፈለገና ልጁን ሂድና ከዛ መሬት ላይ አረሙ ንቀል። ልጁም ሊያረም ሲሄድ ያረሙን ብዛት ተመልክቶ ይህ ሁሉ አረም እስከ መቼ ድረስ ዘልቋሉ? በማለት ተስፋ ቆርጦ ዝም ብሎ ልጁን አጣጥፎ ተቀምጦ ይሁሊያና ያድር ጀመር። ለብዙ ቀናት እንዲህ ምንም ሳይሰራ ከቆየ በኋላ አባቱ ልጁ የሰራውን ለማየት ሲመጣ ምንም ነገር ሳይጀምር አገኘው። እርሱም እዝጋው ምንም ነገር ያሰራው ለምንድን ነው? ሲለው አባቴ ልጀምርስ ሊያረሙና እና በመሬቱ ላይ ያለው የበቀለውን ነገር ሳሰብ! ይህስ መቼ ናልጨርስ ባል ጀምሮ ይሻለኛል ብዬ ሀሳብ የለወጥኩና ውስጥ የተዳግሞ ዘመ ብዬ ቁጭ አልኩ። አባቱም እንዲህ አለ፣ ልጄ ሆይ በየቀኑ ልክ የሚታኛበት ሞት ያላርም ከዚያም ስራ በየቀኑ እያደገስ ስለሚሄድ አትዳከምም። ይህን ሲሰማ እንዲሁ አደረገ። በጥቂት ጊዜ ውስጥም መሬቱን ካረሙ ጸዳ። ወንድም ሆይ አንተ ምን ነው መሳነፍና ተስፋ መቁረጥ? ተታይ የምትችለውን ትንሽ ነገር ስራ። ከዚያም እግዚአብሔር በቸርነት ወደ ቀድሞ ሕይወት ይመልስላል። በዚህ ምክርም ያ ወንድም ተዛቶ ራሱን በማበርታት አረጋዊ እንደመከረው አደረገ። በአጭር ጊዜ ውስጥም በክርስቶስ ቸርነት ሰላምን አገኘ። ከበረሃውያኑ አንዱ በጥርጣሬና ፈጣሪን በመካር ፈተና እጅግ አድርጎ ተጨነቀ። ይህን ችግሩን ይነግረው ዘንድ ወደ አባ ባውሚን ሄደ። ሆኖም ግን ከእርሱ ዘንድ ከደረሰ በኋላ ፈራና ምንም ሳይነግረው ተመለሰ። ሆኖም የሰይጣን ጽሑፍ ስለበረታበት የነገረው ዘንድ ወደ አረጋዊ አባት እንደገና ተመልሶ መጣ። አሁንም አፈረና ሕሊናውን ሳይገልጥለት ተመለሰ። ብዙ ጊዜ ይህ እንዲያደረገ፣ አረጋዊ አባትም ይህን ወንድም ሕሊናው እየተቃወመው እንደሆነ ሆኖም ግን ሀሳቡን ለመግለጥ እንዳፈረ አወቀ። እንደ ልማዱ መጣና ባልነገረው ጊዜ አባ ይህን ወንድም ይሆን የመጣ ነገር ግን ምንም ነገር ሳትነግረኝ ሳትነግረኝ የምትሄደው ምን ሆነ ነው አለው። ያ ወንድም አባት ሆይ እነግር ዘንድ እንዴት ይቻለኛል? እርሱም ሌላን እየተዋጋ ያለሁ ሆኖም ለሌላ ሰው እንዳልናገር መፍራት ልትጋልጠኝ አልወደድክም። ነገር ግን እውነት ላለሁ ይህ ግድግዳ እንዳማይናገር፣ እኔም ነገርን ለማንም አልናገርም። እርሱም አመነውና አረጋዊን አባት እንዳለው አባት ያለውት በከባድ ችግር ውስጥ ነኝ ሰይጣን በልኔ አምላክ እንደሌለ እያደረገ ያሳይኛል ያሳስበኛል ይህ ሀሳብ እጅግ የረከሰና አሰቃቂ ነው አረጋዊውም ይህ ህሊና ያሳዝነ የስጋ ጾር የሚጠነክርብን በአኪታችንና በህሊናችን ድካም ምክንያት ነው እንዲህ ያለው ህሊና ግን ከስህናና ከድካም የሚመጣ አይደለም ከሰይጣን ክፉ ሀሳብ ምክር ነው እንጂ እንዲህ ያለ ሀሳብ ሲመጣብህ ተነስና ጸልይ ፊትን በትእምርተ መስቀል አማተበ። በልብም ሰይጣን እንደምትናገረው ሆነ እንዲበለው አንተ የተረገምክ ነህ። አንተ የምታመጣው ሐሳብም የተረገመ ነው። ስራህም እንዲሁ የተረገመ ነው። ሰይጣን ሆይ፣ ያ ሀሳብ አንተ በራስ ላይ ወይ እኔ ፍጥረት ሁሉ በሚረዳውና በሚመገበው በእግዚአብሔር አምናለሁ። ያ ሐሳብ ከኔ አይደለም፣ ክፋትን ከምትወድ ካንተ ነው እንጂ ይህን ስታደርግም ይህን ሀዘን ያርቅለት ዘንድ ወደ እግዚአብሔር ቁርጥ ልቡና ተማጸነ። ያም ወንድም ከዚያ አባት ዘንድ ሄደ። እንዳስተማረውም አደረገ። ሰይጣንም በአረጋዊ አባት ምክር እንዳሸነፈ አይቶ ከርሱ ራቀ። ጸጋ እግዚአብሔርም ተሰጠው።